በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን የተወደዳችው የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችው? እንደምን ሳደረሳችው? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ እስከ ዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንቷ ተንጽሐን ቅድስተ ቅዱሳን ቅድስትናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ግንቦት 26 ቀን የጻድቁ አባታችን የአቡነ ሃብተ ማርያምን ዓመታዊ ክብረ በዓል በታላቅ ድምቀትና እናከብራለን። ይህንን ክብረዋል ስለምንድን ነው የምናከብረው? ጻድቁ አባታችን አቡነ ሃብተ ማርያም በዚህ ዕለት ምን ያደረጉበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን።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 ግንቦት 26 ቀን የጻድቁ አባታችን የአቡነ ሀብተ ማርያምን ዓመታዊ ክብረዋል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረዋል እስል ለምንድን ነው የምናከብረው ስንል በዛሬው ዕለት ግንቦት 26 ቀን የተመሰገነና የከበረ ንጹሕም የሆነ ታላቁ አባታችን አቡነ ሀብተ ማርያም የተወለዱበት ዕለት ስለሆነ ነው። በዓለ ልደታቸውን ነው የምናከብረው። ታዲያ በዓለ ልደታቸውን ወይም ደግሞ የተወለዱበት ዕለት ነው ብለን ብቻ ማለፍ ሳይሆን ከማን ተወለዱ፣ እንዴት ተወለዱ፣ እናትና አባታቸውስ ማን ናቸው፣ የትስ ተወለዱ የሚለውን ማወቅ ያስፈልጋልና ከብዙ በጥቂቱ ስለ በዓለ ልደታቸው አጠር አድርገን እንማማራለን ማለት ነው። እንግዲህ ወደ ታሪኩ ስንገባ የጻድቁ አባታችን የአቡነ ሀብተ ማርያም ወላጅ አባትና እናት ማን ናቸው፣ የት ተወለዱ ስንል የታላቁ አባታችን ያቡነ ሃብተማርያም የትውልድ ሀገራቸው የራውይ በምትባል በስተምስራቅ ባለች ሀገር ውስጥ ነው። በዚህ ሀገር ላይ ታዲያ ስሙ ፍሬብሩክ የሚባል አንድ ሰው ነበረ። ያ ሰው ለዚያች ሀገር ታላላቅ ወይም ደግሞ ክቡራን ከሚባሉ ከታላላቅ ሰዎች መካከል አንዱ ነው። ምክንያቱም እጅግ ሀብታም ነበረ፣ ብዙ ንብረትም ነበረውና ታላላቅ ከሚባሉ ሰዎች መካከል አንዱ ነው፣ ፍሬብሩክ ማለት ነው። ታዲያ ይህ ፍሬብሩክ ታዲያ በህጋዊ ጋብቻ ስሟ ዮስቴና የምትባል ብላቴና ድንግልን አገባ። ይቺ እናታችን ዮስቴና የተመረጠች በበጎ ሥራ የተሸለመችና ያጌጠች ናት። እናታችን ቅድስት ዮስቴናና አባታችን ቅዱስ ፍሬብሩክ በአንድነት በትዳር ሲኖሩ ፈርሃ እግዚአብሔር በውስጣቸው የነበረ፣ ፍቅር በመካከላቸው ነገሰ። እግዚአብሔር አምላክን የሚያስቀድሙ እንደ ትእዛዙ የሚኖሩ ነበሩ። ታዲያ በእንዲሁ ሁኔታ ሳሉ እናታችን ቅድስት ዮስቴና ከሕግ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ትን በመስጠት የዋህነትን ትህትናን ፍቅርን ትዕግሥትን ገንዘብ አድርጋ በጾም በጸሎት ተወስና ትኖር ነበረ። በእንዲህ ሁኔታ ሳለች ታዲያ ከዕለታት በአንድ ቀን ወደ እናታችን ወደ ቅድስት ዮስቴና አንድ ሐሳብ በአይምሯ መጣ። ምን አይነት ሐሳብ መጣላት ስንል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ላይ ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ፣ ላንቺ በዚህ ዓለም መኖር ምን ይጠቅምሻል? ምን ይረባሻል? የሚል ሐሳብ በአይምሯ መጣ ማለት ነው። ልብ በለው ወገኖቼ። በትዳር ውስጥ እየኖረች ሳለች ሀብት ንብረት እየኖራት ሳለ ምንም የጎደለባት ነገር አልነበረም። ሁሉም ነገር ሞልቶላት በትዳር ውስጥ ደስ ብሏት እየኖረ ሳለች። አዎ ከእለታት በአንድ ቀን ይህ ሀሳብ ወደ አይምሮ አመጣ። ሰው ዓለሙን ሁሉ ቢያትርፍ ነፍሱን ግን ካጠፋ ምን ይጠቅመዋል? የሚል ታዲያ ይህንን ሀሳብ በአይምሯ ከመጣ በኋላ አዎ፣ እኔ በዚህ ዓለም መኖር ምን ይጠቅመኛል? ምን ይረባኛል? ሀብት ምን ያደረግልኛል? ትዳር ምን ያደረግልኛል? ሰውስ ምን ያደረግልኛል? ስለዚህ አዎ፣ ከእግዚአብሔር ጋር ልኖር ይገባኛል። እግዚአብሔር አምላክን ብቻ የተማፀንኩ ልኖር ይገባኛል። ነፍሴን ላተርፍ ይገባል። ለነፍስ የሚበጃትን ስራ ብቻ ልሰራ ይገባል ብላ፣ አዎ እናታችን ቅድስት ቴዎስቴና ፈጥና ከቤቷ ወጥታ ሀብቴን ሳትል፣ ዘመድ አዝማዶቼን ሳትል፣ ትዳሬን ሳትል በሀገሯ ትይዩ ወደሆነ ወደ ምድረ በዳ ሄደች። ልብ በለ ወገኖቼ፣ ሁሉን ነገር ትታ ዓለምን ሁሉ ልቀንቃ ወደ ምድረ በዳ ሄደች፣ ተሰደደች። ወደ ምድረ በዳ ከሄደች በኋላ ያ ምድረ በዳ አራዊት እንጂ ሰው የሚኖርበት አልነበረም። አራዊት ብቻ ወደሚኖርበት በረሃ ነው የተጓዘችው። ወደ መካከሉ ገባች፣ ወደ በረሃው መካከል። በዚያ በረሃ ላይ ታዲያ አራዊት እንጂ ሰው አይኖርበትም። በዚያ በረሃ ላይ ሆና አዎ ትንሽ መሸሸጋ ወይም ደግሞ ማረፊያ በዓት ትፈልግ ነበረ። ምክንያቱም አንድ በዓትን ሰርታ በዚያ በዓት ውስጥ እየጾመች እየጸለች ከእግዚአብሔር ጋር ብቻ ለመነጋገር ማለት ነው። በዚያ አራዊት ብቻ በሚኖሩበት በረሃ ላይ ግን አንድ ደጃፏ የተከፈተ ዋሻን አገኘች። ያችን ዋሻ ስትመለከት እጅጉን ደስ አላት። ምክንያቱም በዚያ በረሃ ላይ ዋሻ አገኛለሁ ብላ አልጠበቀችም። በዚያ በረሃ ላይ አዎ አራዊት እንጂ ሰው ስለማይኖርበት እንዲህ አይነት ነገር ያጋጥመኛል ብላ አልጠበቀችም ነበርና ያቺ ደጃፏ የተከፈተዋን ዋሻ ስትመለከት እጅጉን ደስ አላትና ምንም ምን ሳትናገር ቀጥታ ወደ ዋሻ ውስጥ ገብታ ቆመች። ወደ ዋሻ ውስጥ ገብታ ስትቆም ግን አ እጅጉን ደነገጠች። የጠበቀችውን አላገኘችም። እርሷ ወደ ዋሻው ስትገባ ባዶ ሆኖ አዎ አራዊት ብቻ የሚኖሩበት ቦታ ስለነበረ ባዶ ሆኖ ባዶ ዋሻ ነበር የጠበቀችው። ወደ ውስጥ ስትገባ ግን ያልነበርም የጠበቃት ወደ ውስጥ ስትገባ አንድ የዳዊትን መዝሙር የሚጸልይ ሰውን የተመለከተችው። ያንን ስትመለከት እጅጉን ደነገጠች። በዚህ በረሃ ላይ ሰው ምን ያደርጋል? በዚህ በረሃ ላይ አዎ አራዊት ብቻ በሚኖሩበት በረሃ ላይ ይቺ በዓት ውስጥ ሰው እንዴት ይኖራል ብላ አዎ እጅጉን ደንግጣ በዚያ ዋሻ ውስጥ ገብታ ቆመች። በዚህ ጊዜ ያ መዝሙረ ዳዊትን የሚጸለየው ሰው እርሷን በሚመለከታት ጊዜ እርሱም እጅጉን ደነገጠ። ፍርሃትና መንቀጥቀጥ በላዩ የወረደበት፣ ሰይጣን ዳቢሎስ ሊፈትነው የመጣ መሰለው። ከዚያም በኋላ በመስቀል ምልክት አማተበባት፣ የእግዚአብሔርንም ስም ጠራ። በዚያን ጊዜ የእግዚአብሔርን ስም ይጠራም በመስቀል ምልክት በማትብም እንዳልሸሸች ሲመለከት ሰው መሆኗን አወቀ። ቀድሞ ግን በዚህ በረሃ ላይ ሰው ይመጣል ብሎ አላሰበም። ምክንያቱም እርሱ ብቻውን በዚያ ዋሻ ውስጥ የዳዊትን መዝሙር ይጸልያል፣ ከእግዚአብሔር ጋር ብቻ ይነጋገር ነበረ። ሌላው ግን በረሃ ስለነበረ አራዊት ብቻ የሚኖሩበት ቦታ ስለነበረ ሰው ይመጣል ብሎ ስላልጠበቀ፣ ሰይጣን ዲያብሎስ በሰው ተመስሎ መጥቶ እርሱን ሊፈትነው አጠገቡ የቆመ መስሎት ፍርሃትና መንቀጥቀጥ በላይ ሊወርዶበት ነበረ። አዎ በመስቀል ምልክት አማተበ። ሰይጣን ዲያብሎስ በመስቀል ራስ ራሱን የተቀጠቀጠበት እንዲሁም ደግሞ ድል የተነሳበት ነውና የመስቀሉን ምልክት ሊቋቋመው አይችልም። ወገኖቼ የእግዚአብሔርንም ስም ጠራባት። የእግዚአብሔርን ስም ሲጠራ ሰይጣን ዲያብሎስ የእግዚአብሔርን ስም ሰምቶ መቋቋም አይችልም፣ ብን ብሎ ይጠፋል። ስለዚህ የእግዚአብሔርን ስም ሲጠራ ቆመች፣ እንደ ቆመች አለች። በመስቀል ምልክት ሲያማትብ እንደ ቆመች አለች። ያን ጊዜ ሰው መሆኗን አወቀ። ሰው መሆኗን ካወቀም በኋላ ታዲያ እጅጉን እየተቆጣ ገስጻት፣ እጅጉኑ ተናደደ፣ ተናገራት። አዎ ወደዚህ ምን አመጣሽ አላት። ለእኔ እንቅፋት ልትሆኝ ነውን? አሁን ፈጥነሽ ከዚህ በዓት ውጭልኝ፣ ሂጅልኝ ብሎ እጅጉኑ ገስጻት፣ ተናገራት፣ ተቆጣት። ልብ በሉ ወገኖቼ እናታችን ቅድስት ቴዎስቴና ግን ይህንን አስባ አልነበረም ወደዚያ በዓት የገባቸው ወደዚያ ዋሻ የገባቸው። እርሷም ልትጸልይ ነበረ። ደጃፏ ክፍት ስለነበረ እንዲሁም ደግሞ ቦታ አራዊት ብቻ የሚኖሩበት ቦታ ስለነበረ ሰው ይኖራል ብላ ስላልጠበቀች ነበረ ዝም ብላ ወደ ውስጥ የገባቸው። ነገር ግን ስትመለከት ያጋጠማት፣ እርሱም እንዲህ ተናገራት። እርሷም ታዲያ እንዲህ አለችው፣ አባቴ ሆይ አንተ እንዳሰብኮ አይደለሁም እኔ ለያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ አለች። በእርሱ ፍቅርና በእናቱ በመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ሀብት ንብረቴን ሳልል ዓለምን ንቄ ትዳሬን ሁሉ ትቼ ሁሉንም ንቄ ወጥቼ ወደዚህ መጣው። በዚህ ቦታም ካራዊት በቀር ሰው እንዳላላወቅኩም። አሁንም ቢሆን አባቴ ይቅርታ አደርግልኝ፣ ወደ ሌላ በዓት ሄጄ ሌላ ቦታ ላይ እጸልያለሁ ወደ ሌላ በዓት እሄዳለሁ። ስለዚህ አባት ይቅርታ አድርግልኝ እኔ አንተ እንዳሰብከኝ አይደለሁም ብላ ለዚያ መዝሙረ ዳዊትን ለሚጸልየው ባህታዊ ነገረችው። ልብ በሉ ወገኖቼ። በዚያን ጊዜ ታዲያ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት ያ ባህታዊ ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ ብዙ ሰዎችን ነፍሳት ከሲኦል የሚያወጣ እንደ መላእክትም ክንፎ የተሰጠውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነት ምስጢር የሚያይ ልጅን ትወልጃለሽና አሁኑኑ ወደ ቤትሽ ተመለሻላት። ልብ በሉ ወገኖቼ፣ እናታችን ቅድስት ዮስቴና ከዚህ ሽማግሌ ባህታዊ ይህንን በሰማች ጊዜ አድንቃ፣ አዎ የፈጣሪ ፈቃዱ ከሆነ ይሁን ብላ እናታችን ቅድስት ዮስቴና ወደ ቤቷ ተመለሰች። ልብ በሉ፣ ወደ ቤቷ ከተመለሰች በኋላ ታዲያ አስቀድሞ ስለ ጻድቁ አባታችን ስለ አቡነ ሀብተ ማርያም እንደተነገረ ሁሉ ከጥቂት ቀኖች በኋላ ጸንሳ ይህንን ደምግባቱ መልኮ የሚያምር ልጅን አዎ ግንቦት 26 ቀን ጻድቁ አባታችን አቡነ ሀብተ ማርያምን በዛሬዋ ዕለት ወለደችልን ማለት ነው። በእውነት ክብር ለአምላካችን ይሁን። ታዲያ ጻድቁ አባታችን አቡነ ሀብተ ማርያም ሲወለዱ በእናትና በአባታቸው ቤት ታላቅ ደስታ ሆነ። ሀብታም ስለነበሩ ለድሆችና፣ ለጾም አዳሪዎች ሁሉ፣ ለዘመዶቻቸው፣ ለገሮ ቤቶቻቸውም ሁሉ ታላቅ ምሳ ግብዣን አደረጉ። ደስታ ሆነ፣ ሀሴት ሆነ። ጻድቁ አባታችን አቡነ ሀብተ ማርያም በመወለዳቸው ማለት ነው። እነዛ የተጠሩ እንግዶችም ታዲያ በልተው ጠጥተው ከጠገቡ በኋላ እነርሱንም ሕፃኑንም እየመረቋቸው ወጡ። ታዲያ ሕፃኑ አርባ ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቆ ጊዜ ስሙን ሐብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ጻድቁ አባታችን አቡነ ሀብተ ማርያም ታዲያ ጥቂት ካደጉ በኋላ በቤተ ክርስቲያን ውስጥ አንድ ጸሎት ይሰማሉ። ምን አይነት ጸሎት ነው የሚሰሙት ስንል እግዚኦ መሐረነ ክርስቶስ የሚባል ወይም ደግሞ እግዚኦ መሐረነ ክርስቶስ የሚለውን ጸሎት ሰምተው፣ አዎ እንዲህ አሉ። ይቺ ጸሎት መልካም ናት፣ እኔም መርጫታ አለው። በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ከገሃነመ እሳት እንደምድንባት አውቃለው እያሉ በልባቸው ያስቡ ጀመረ። ወገኖቼ ልብ በሉ። ዛሬ እኔና እናንተ የምንጸልያት ጸሎት ምናልባት ሁሉ ጊዜ ደግመን ደጋግመን ስለምንላት ላፋችን እየቀለለችን ቀላል ነገር አድርገን እናስባት ይሆናል። ነገር ግን እግዚኦ መሐረነ ክርስቶስ የምትለዋ ጸሎት ብቻ። አዎ ጻድቁ አባታችን አቡነ ሃብተ ማርያም እንዳሉት አዎ በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ደግሞ ከገሃነመ እሳት የምታድን ጸሎት ናት ይቺ ጸሎት። እግዚኦ መሐረነ ክርስቶስ ማለት ጌታ ሆይ ማረን፣ ይቅር በለን ማለት ነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ ማለት ስለእናት ስለእናታችን ስለ ቅድስት ድንግል ማርያም ብለህ ማረን ማለታችን ነው። ስለዚህ ወገኖቼ እግዚኦ መሐረነ ክርስቶስ ማለትንና በእንተ እግዝእትነ ማርያም ማርን ክርስቶስ ማለትን አንተው አናስታጉል። በየትኛውም ሁኔታ ውስጥ ብንሆን፣ የትኛውም መከራ ስቃይ ቢገጥመን፣ ጌታ ሆይ ማረኝ፣ ይቅርበለኝ እያለን ልንጸልይ ያስፈልጋል ገዶቼ። ምክንያቱም ጻድቁ አባታችን እንዳሉት በዚህ ዓለም ስህተትን አስቦ ከመስራት ይታደገናልና ይህ ጸሎት፣ በሚመጣውም ዓለም ደግሞ ከገሃነመ እሳት ያወጣናል ያድነናልና ይህ ጸሎት። ይቅርበለኝ ማረኝ እያለን ስለሆነ ልብ በሉ ጻድቁ አባታችን ገና በልጅነት ዕድሜያቸው ይህ ጸሎት አዎ ከገሃነም እሳት እንደምንድንባት አውቃለሁ እያሉ ይናገሩ ነበር። ይህንንም ካሉ በኋላ ታዲያ እርሳቸው የሚሰሩትን ነገር ማንም ሳያውቅባቸው ይቺን ጸሎት ከማዘውተር ጋር ሌሊቱን ሙሉ በመስገድ ይጸልዩ ነበረ የጻድቁ አባታችን ያቡነ ሀብት ማርያም ግድላቸው ተአምራታቸው በእኔ አንደበት ተዘርዝሮ የሚያልቅ አይደለም። ወገኖቼ ጻድቁ አባታችን አቡነ ሀብተ ማርያም ባህር ውስጥ ሰጥመው አምስት መቶ ጊዜ ይሰግዱ ነበረ። በየቀኑ ደግሞ አራቱን ወንጌልና መቶ አምሳውን መዝሙረ ዳዊትን ይጸልዩ ነበረ። በአርባ ቀን እንዲሁም ደግሞ በሰማንያ ቀን አንድ ጊዜ ብቻ ይመገቡ ነበረ። ወገኖቼ በየዕለቱ ደግሞ ያለማስታጎል ማዕጠንትን ያሳርጉ ነበረ። ዘወትር በንጽህና ሆነው ቅዱስ ሥጋውን ክቡር ደሞን በሉ ነበረ። እንደዚሁም ደግሞ በልባቸው ውስጥ ደግሞ ቂምንና መከፋትን በፍጹም በልባቸው ውስጥ አላሳድሩም ነበረ። ልብ በሉ። ታዲያ በእነዚህና በሌሎች ትሩፋቶቻቸው ደስ የተሰኘው ጌታችንም ለጻድቁ አባታችን ለአቡነ ሀብተ ማርያም የእሳትና የብርሃን ሰረገላ ሰጥቷቸው በዚያ እየበረሩ ኢየሩሳሌም ሄዱ ነበረ። ከብዙ የተጋድሎ ዘመናት በኋላም የክብር ባለቤት መድህን ዓለም ክርስቶስ እልፍ አላፍ መላእክትን አስከትሎ ወደ ጻድቁ አባታችን ወደ አቡነ ሃብተማርያም መጣ። እንዲህም አላቸው፤ ስለ እኔ ረሃብና ጥምን ስለ ታገዝክ፣ ስለ ምናኔህ፣ ስለ ተባረከ ምንኩስና፣ ስለ ንጹህ ድንግልና፣ ቂም በቀልን ስላለመያዝህ፣ ስለ ንጹህ ክህነትና ማጠንት፣ ቅዱስ ወንጌልን በፍቅር ስለ ማንበብ ሰባት አክሊልን ሰጥቻለሁ። በሰማይም ደግሞ ከመጥምቆ ዮሐንስ ጎን አምስት መቶ የእንቁ ምሰሶዎች ያሉበትን አዳራሽ ሰጥቻለሁ። በስምህ የሚለምኑ በቃል ኪዳን የሚማጸኑትን ሁሉ እምርልሃለሁ። ዝክርህን የዘከረ ስምህን የጠራ መታሰቢያን ያደረገ በስምህ ለቤተ ክርስቲያን መባ የሰጠውን ሁሉ እምርልሃለሁ። ይህንንም እንደማደርግልህ በራሴ ማልኩልህ ብሎ እግዚአብሔር አምላካችን ቃል ኪዳን እንገባላቸው። ልብ በሉ ወገኖቼ የጻድቁ አባታችን የአቡነ ሃብተማርያም በረከታቸው ረድኤታቸው በሁላችን ላይ ደርብን። ዛሬ ግንቦት ሃያ ስድስት ቀን የምናክብረው በዓለ ልደታቸውን ነው። ስለዚህ ዛሬ ይህንን ክብረ ዓላቸውን ስናክብር ስለምን እንደምናክብር አውቀን ልናክብር ያስፈልጋል። ምክንያቱም ብዙ ሰዎች ሰው ወደ ቤተ ክርስቲያን ስለሄደ ብቻ ይሄዳሉ፣ ግን ስለምን እንደሚሄዱ አያውቁትም። ሰው የንግስ ክብረ ዓላትን ሲያከብሩ አይተው ሄደው ያከብራሉ። ግን ስለምን እንደሚያከብሩ አያውቁም። ስለዚህ ሁሉም የሚሆነውን ነገር ሁሉ አውቀው ያደርጉ ዘንድ የትኛውንም ክብር አላት ሲያከብሩ ስለምን እንደሚከበር አውቀ ያከብሩ ዘንድ እኛ ያወቅነውን ልናሳውቅ የተማርነውን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብቶ ልድናስመክር ስትናሰጣ ማህተብ አንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረ የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳል። ምናልባት ደግሞ የዛሬውን አስተምሮ ኬት ነው የምናገኘው? ምንጩ የት ነው? ታሪኩን ምን ላይ ነው ተመዝግቦ የምናገኘው ብላችሁ የምትጠይቁ ሰዎች ልትኖሩ ትችላላችሁ። መጽሐፍ ስንክሳራችን ህዳር 26 ቀን ላይ ሙሉ ታሪኩ ተመዝግቦላችሁ ታገኛላችሁ እና እሱን ማንበብ ትችላላችሁ። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል ላይ የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማር ነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራ አድርጋችሁ የደውል ምልክቱን ምልክቱ መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚን አስተምሮ ሰምታችሁ ሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሳያጣን ጠብቆ ያስተማረን መ ከመፈከር እንገሳን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።